መደመርና የውጭ ግንኙነት። መደመር፣ ደራሲ ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ተራኪ ተወዳጅ አሻግሬ። ሀገራችን ውዝፍ ስራ ሳይሆን የአቅም ክምችት ከፈጠረችባቸው መስኮች አንዱና ትልቁ የውጭ ግንኙነትና የዲፕሎማሲ መስክ ነው። ቀደም ባሉት መሪዎች እየተሰራ የመጣው መልካም የውጭ ግንኙነት ስራ አሁን ለምንከተለው የውጭ ግንኙነት አካሄድ ትልቅ ወረት ሊሆነን የሚችል ነው። በአጠቃላይ በተከታታይ መንግስታት ሲሰራ በነበረው መልካም የውጭ ግንኙነት ስራ ምክንያት ኢትዮጵያ በዓለም አቀፍ ማህበረሰብ ዘንድ መልካም ስም አላት። ኢትዮጵያ ምንም እንኳን ሕልውናዋን ለማስጠበቅ ሰፊ ተጋድሎ ስታደርግ የኖረች ሀገር ብትሆንም ህልውናዋን በማስጠበቅ ሂደት ግን በፍርሃት ተነሳስታ ሌሎቹን ተንኩሳ አታውቅም። በሀገራት መካከል ለሚደረጉ ጦርነቶች በመንስኤነት በጉልህ የሚጠቀሱት ስግብግብነት፣ ፍርሃትና ክብር ሲሆኑ፣ ኢትዮጵያ በስግብግብነትም ይሁን በፍርሃት የምትታማ ሀገር አይደለችም። አንዳንድ ሀገራት ጥቃት ሊደርስብን ነው ብለው ፈርተው ወደ ጦርነት ይገባሉ። አንዳንዶች ደግሞ በመስገብገብ አጉል ጥቅም ፍለጋ በሌሎች ላይ ጥቃት ስለሚሰነዝሩ ወደ ጦርነት ይገባሉ። ኢትዮጵያ ወደ ጦርነት ለመግባት የምትገደደው በፍርሃትም ይሁን በስብግብግብነት ምክንያት ሳይሆን ክብሯን ሲነኩባት ብቻ ነው። ይህ ደግሞ ከኢትዮጵያ ሕዝብ ባህሪና የፖለቲካ ስነ ልቦና የሚመነጭ ነው። ለዚያም ነው በመንግስታት መቀያየር ውስጥ ክብሯን ካልነኩ በስተቀር ለትብብርና ለመግባባት ዝግጁ ሆና የቆየችው። ይህ የመርህ ወጥነት በመንግስታት መቀየር ውስጥ ነባሩን ይዞታ በማስቀጠልና በአዲስ ጅምር መካከል ሚዛናዊነት የነበረው የውጭ ግንኙነት ልምድ እንዲኖረን አድርጓል። በዚህ ምክንያት የውጭ ግንኙነታችን ሰርክ አዲስ የሆነ የክህነት ታሪክ ሳይሆን መደመር የታየበት የክምችት ውርስ ይዞ ቀጥሏል። የኢትዮጵያ የውጭ ግንኙነት ከትናንት እስከ ዛሬ በዋናነት በመነጋገርና በመተባበር ፍላጎት ላይ የተመሰረተ ነው። ኢትዮጵያ እንደ ዘመናዊ ሀገር መንግሥት ከተመሠረተችበት በኋላ እንኳን ያላትን የውጭ ግንኙነት ባህሪ ስንመለከት ጥቃቅን ለመከላከል ጥቃትን ለመከላከል ተገዳ ወደ ጦርነት ትገባለች እንጂ በፍርሃትም ሆነ በስግብግብነት ግጭት የመፍጠር ልማድ የላትም። የአድዋ ጦርነት የትብብር ፍላጎታችንን በብልጣብልጥነት ሊጠቀሙበት አስበው ክብራችንን የነኩትን የመከትንበት የመከላከል ታሪክ ነው። በዚህም አላግባብ በቅኝ ግዛት ስር የወደቁ ሀገራትን ሁሉ ወኔ የሰጠና ቅኝ ግዛትን እንዲታገሉ ያነሳሳ የድል ታሪክ አስመዝግበናል። ይህ የድል ታሪክ የኢትዮጵያ ውጭ ግንኙነት ፍልስፍና ለደካሞች በመቆምና ርዕትን በማስቀደም ላይ የተመሠረተ እንዲሆን አድርጎታል። ኢትዮጵያ የረጅም ጊዜ ታሪክ ያላትና የገናና ስልጣኔ ባለቤት ነበረች። ቅኝ ግዛትን የመከተችና በድል የመለሰች የአደዋ ድል ባለቤት የሆነች ሀገርም ናት። ይህ ታሪኳም በመግባባት ላይ የተመሰረተ ግንኙነት ለመፍጠር ያላትን ተሰሚነት ከፍ እንዲል አስችሏል። የዓለም ማኅበር ሊግ ኦቭ ኔሽን ብቸኛ የአፍሪካ አባል መሆኗ፣ በፓን አፍሪካ እንቅስቃሴ ቀዳሚ በመሆኗ የአፍሪካ አንድነት አነሳሽ መስራችና መቀመጫ ሀገር እንዲሁም የተባበሩት መንግስታትና የገለልተኛ ሀገሮች ንቅናቄ መስራች አባል መሆኗ የዲፕሎማሲ ጉልበቷን የሚጨምርላት ተሰሚነቷንም የሚያሳድግላት ትልቅ ክምችት ነው። በዓለም አቀፍ መድረክ ቅኝ ግዛትና አፓርታይድን የመሳሰሉ ኢፍትሃዊነቶችን በሚቃወምና በመዋጋት ግንባር ቀደም ነበር ለሃጉራዊ ለሀጉራዊ ዓለም አቀፍ የጋራ ደህንነት ግንባር ቀደም አቀንቃኝ ተሳታፊ ነበር። ኢትዮጵያ በአጼ ኃይለሥላሴ ሥላሴ ዘመነ መንግሥት ሪዩትን በማስቀደም መርህ መሠረት የፋሽስትን ጣሊያንን ወረራ በተመለከተ ለዓለም መንግሥታት ብትጩኸም ስኬታማ ሳትሆን መቅረቷ በዓለም አቋም ተቋማት ላይ ሙሉ እምነትን አሳድሮ የውጭ ግንኙነት መቅረጽ ይቻላል የሚለው ሐሳባዊ እይታ ብዙ ርቀት እንደማያስጉዘን የተማርንበት ነው። ሆኖም ይህ አጋጣሚ በተቋማዊ እሳቤ ላይ ተስፋ እንዲቆርጥም ሆነ የትብብር መንገድ እንድንተው አላደረገንም። ኢትዮጵያ በርዕዮትና በትብብር ላይ የተመሰረተ ግንኙነት በማስቀደምና በጉልበት ላይ የተመሰረተ ግንኙነትን በመታገል የኖረች ሀገር ነች። በአፍሪካ ቀንድ ቀጠናና በአጠቃላይ በአፍሪካ ሰላምና ጸጥታ ዙሪያ እያበረከተችው ያለችው አስተዋጽኦ ለዚህ ዘላቂ ቁርጠኝነቷ አንዱ ማሳያ ነው። በጎረቤት ሀገራት በሶማሊያና በሱዳን እንዲሁም በሩዋንዳ በቡሩንዲና በላይቤሪያ የሰራ ነው። የሰላም ማስከበር ሥራ ከፍተኛ የሚባል ነው። የጦር ኃይላችን በተሰማራበት የሰላም ማስከበር ተልእኮች ሁሉ ግዳጁም በአግባቡ የሚፈጽምና ዲፕሎማሲ ያለው ሰራዊት ነው። ሀገራችን በሽምግልናም ሀገራችን እየተጫወተች ያለችው ሚና በቀላሉ የሚታይ አይደለም። በአፍሪካ ቀንድ ውስጥ ጥቅም ያላቸውም ሆነ ጉዳት ከሩቁ የሚመለከቱ ሀገራት ኢትዮጵያ በቀጠናዋ እየተጫወተች ያለችው ሚና በግልጽ የተመለከቱት ነው። በዚህ ምክንያት የሀገራችን አንዱ የተሰሚነት አቅም ምንጭ በቀጠናው ውስጥ ካሉት የሰላም ማስከበር ሚና ጋር የተያያዘ ነው። በአሁኑ ወቅት ደግሞ ሀገራችን በኢኮኖሚ እድገቷ እያንሰራራቻለች ናት። ባለፉት ተከታታይ ዓመታትም በኢትዮጵያ የተዘገቡት ኢኮኖሚያዊ ድሎች ኢትዮጵያ በዓለም ማኅበረሰብ ዘንድ የምትጠራበትን የረሃብ ምሳሌነት ቀይረው በፈጣን ኢኮኖሚ እድገቷ የምትጠቀስ ሀገር አድርጓታል። ይህም የአገራችን በጎ ምስል ለዓለም በማስተዋወቅ ኢኮኖሚያዊ ዲፕሎማሲዋን ውጤታማ ሊያደርግ የሚችል ምቹ አጋጣሚ ነው። የመደመር የውጭ ግንኙነት ፍልስፍና የውጭ ግንኙነት የሰው ልጅን ተፈጥሮ በፉክክር ወይም በትብብር ከመበየን ጋር በጥብቅ የተቆራኘ ነው። አገራትም ሆኑ መንግስታት የግለሰቦች ስብስብ በመሆናቸው እነዚህ ሁለት የግንኙነት አማራጮች ይመለከቷቸዋል። ፉክክርን ወይም ትብብርን በሀገራችንና በመንግስታት ደረጃ የሚኖሩ ግንኙነቶች የሚገዙባቸው አማራጮች ናቸው። በመሆኑም በሀገራችን የውጭ ግንኙነት ምንነት፣ በመነሻ ምክንያቶች፣ በውጭ ግንኙነት አስፈላጊነትና በመሰረታዊ ባህርያት ላይ የሚደረጉ ጽንሰ ሐሳባዊ ክርክሮች በዋነኝነት በሁለቱ ብያኔዎች ላይ ያተኮሩ ሆነው ቆይተዋል። እነዚህ ሀልወታዊ ክርክሮች በዋናነት በእውናዊነትና አውናዊነትን በሚተቹ ሌሎች ኃይሎች መካከል የሚደረጉ ናቸው። አውናዊነት ሀገር መንግስታትን የግል ጥቅማቸውን ለማስከበር የሚሮጡ ጥቅመኞች እንዲሁ ታሳቢ ሲያደርግ ዓለም አቀፍ ግንኙነት ይህን ጥቅም ለማስጠበቅ የሚደረግ ሩጫ ውጤት ነው ብሎ ያምናል። ስለዚህም በዚህ ሀልዮት መሰረት በዚህ የጉልበት አለም ውስጥ የኃይል ሚዛንን ማስጠበቅ ምርጫ የሌለው ጉዳይ ነው። የኃይል ዋና ምንጭም ኢኮኖሚያዊና ወታደራዊ አቅም ነው ብሎ ታሳቢ ያደርጋል። ስለዚህ በአለም ስርዓት ውስጥ ጉልበተኛ በመሆን ወይም ጉልበት ካላቸው በመጠጋት የኃይል ሚዛንን ማስጠበቅ በሌሎች ከመደፍጠጥና ጥቅምን ከማስጠበቅ ያድናል ብሎ ያምናል። ፉክክርን መሰረት ያደረገ የአውናዊነት እይታ ዋነኛ መከራከሪያ በአንድ ሀገር ውስጥ በግለሰቦች መካከል የሚነሳን የጥቅም ግጭት መዳኘት የሚችል ቢሆንም በዓለም አቀፍ ደረጃ በሁለት ሀገራት መካከል የሚከሰትን ጥቅም ግጭት ግን ሊዳኝና ፍትህንም ሊያሰፍን የሚችል ልዕለ መንግሥት የሆነ አካል የለም የሚል ነው። አለማችን ለሁሉም የሚሆን ፍትሃዊ መሪ የሌለባት ጉልበተኛ የሆነ ሀገር የፈለገውን የሚያደርግባት ናት ብሎ ታሳቢ ያደርጋል። ሀገራት ህልውናቸውን ለማስጠበቅ በራሳቸው ቁጥር ስር የሚገኝ ጥቅማቸውን በማስከበሪያ ጠንካራ አቅም በማጉልበት በሌሎች እንዳይጨቆኑ ህልውናቸውን እንዳያጡ በማድረግ ይገባቸዋል ብሎ ያምናሉ። ይህ ተገማችና አደገኛ ሆነ ዓለም ውስጥ አለኝታና መተማመኛ ሊሆን የሚችለው ራስን የመከላከል አቅም ብቻ ነው። በፉክክርና በመቀናቀን ላይ በተመሠረተው የሀገራችን ግንኙነት ላይ ሞራላዊና ፍትሃዊ ለመሆን መጣር ኢሞራላዊና ኢፍትሃዊ በሆነ መንገድ ጥቅማቸውን ለማስጠበቅ በሚሄዱ ጉልበተኞችና ብልጣብልጥ ሀገራት ራስን ማስደፍጠት ነው የሚል መከራከሪያ ያቀርባሉ። በመሆኑም በዚህ እይታ መሰረት ሀገራት ጥቅማቸውን የሚያስከብር የተረጋጋ የሁለትዮሽ ግንኙነት እንዲፈጠር ሁሌም በባላንጣነት የሚፈርጁትን ሀገር ወታደራዊና ኢኮኖሚያዊ አቅም እየተከታተሉ ሚዛን በማስጠበቅ ዓለም አቀፋዊ መረጋጋት ይመጣል ተብሎ ይታሰባል። ሁለተኛው የውጭ ግንኙነት አተሳሰብ በዋናነት ሀሳባዊ ደርዝን የሚይዝ ነው። በሀገራት መካከል የሚኖር ግንኙነት በመቀናቀን በመጠላለፍ ላይ የተመሰረተ የዜሮ ድምር የኃይል አስተላለፍ ሊሆን አይገባውም። በጋራ በመስራት የሚያተርፉት ይበልጣል ብሎ ያምናል። ይህ አተያይ ከሀገር መንግሥት ባሻገር ያለውን የሰው ልጆችን ደህንነት ትኩረት ያደረገ የውጭ ግንኙነት ያስፈልጋል ብሎ ያምናል። ሀገራት እርስ በርሳቸው በመደጋፈፍ በመደጋገፍ የቆሙ በመሆናቸው የአንዳቸው ፍላጎት መሟላት በሌላኛው በጎ ፍቃድ ላይ የተመሰረተ ነው። ዓለም አቀፍ ተቋማት የሀገራችን ግንኙነት መበየን ይችላሉ። ስለዚህም በሀገራት መካከል መተማመንን፣ መተባበርን እና ለጋራ ብልጽግና በጋራ የመስሪያ ዓላማ አቀፋዊና ተቀባዊ አደረጃጀቶችን መከተል አስፈላጊ ነው ብሎ ይመለክታል። ይህንን ታሳቢ በማድረግ የመደመር የውጭ ግንኙነት ሕሳቤ ፉክክርና ትብብርን አስታርቆ የሚጓዝ ይሆናል። የመደመር የውጭ ግንኙነት ሕሳቤ በታሪካችን እስከ ዛሬ በተጓዝንባቸው መንገዶች በገነባነው ስም ላይ ተጨማሪ ስኬቶችን በመጨመርና ከምቾቶቻችን በማሳደግ ላይ የሚመሰረት ነው። በዚህ ምሳሌ መሰረት የሀገራችን መሰረታዊ የውጭ ግንኙነት መርህ ማስቀጠልና ማጠናከር በመግባባት አማራጭ በኩል ሰፊ ክምችት ስለሚሰጠን በቂ የውጭ ግንኙነት ወረት እንዲኖረን ያደርጋል። የነበረውን ማጠናከርና ድክመቶቹን እመሙላት እንጂ ነገሮችን ከአዲስ መጀመር ከአነስተኛ የፖለቲካ ወረቀት እንድንነሳ ስለሚያደርገን ወደ ግባችን በቀላሉ ለመድረስ አንችልም። ስለዚህ በመግባባትና በርዮተ ላይ የቆመውን የውጭ ግንኙነታችንን ማስቀጠልና ጉድለቱን መሙላት የውጭ ግንኙነታችንን መሰረታዊ እሳቤ ነው። የውጭ ግንኙነት እሳቤያችን ጥቅምን ሳይሆን ግንኙነትን ያስቀደመና ችግሮችን ለመፍታት ቀዳማዊ ነገር ግንኙነትን ማደስ ነው ብሎ የሚያምን ነው። ብሔራዊ ጥቅም አንድ ወጥና የማይለወጥ ወይም በአንድ መልኩ ብቻ ብያኔ የሚሰጠው አለመሆኑን ተገንዝቦ ብሔራዊ ጥቅምን በትብብር የመበየን ዘዴ መልመድ ይገባዋል። ብሔራዊ ጥቅምን አስቀድሞ በተገነባ ትርጓሜ ብቻ ሳይሆን በእሱ ላይ ተጨማሪ ትርጓሜዎችን ለማከልና ጉድለቱን ለመሙላት በትብብር የሚበየን ትርጓሜ ያስፈልገዋል። ብሔራዊ ጥቅም ቋሚ ምንነት ያለውና ተበይኖ ያለቀ ነገር ሳይሆን እሴቶቻችንን ተከትለን ምክንያታዊ ንግግር ልንበይነው የምንችል ነገር መሆኑን መረዳት ያስፈልጋል። በተለይ አዳጊ ሀገራትን በዓለም አቀፍ ፖለቲካ የኃይል ጨዋታ ውስጥ አንዱን ሰልፍ ለመቀላቀል ከሚያደርጉት ጥረት በፊት ብሔራዊ ጥቅሞች ምንድን ነው ብለው ለመለየት ከፍተኛ ጥረት ማድረግ አለባቸው። በአዳጊ ሀገራት ዘንድ የሀገር መንግስታቱ አለመጠንከርና የሀገር እሴቶችን አለመፍጠር ይታያል። በዚህም ምክንያት አጣዳፊ ህልውናን ለማስጠበቅ የሚደረግ ጥረት የብሔራዊ ጥቅምን ብያኔ እየገነቡና እያሻሻሉ ለመሄድ ፋታ የሚነሳቸው ነገር ይሆናል። የውስጣዊ ፖለቲካ ከዓለም አቀፍ ፖለቲካ ብዙ በማይለዩ መልኩ በስርዓት አልቦነት ስለሚወጠር ሀገረ መንግስታት አንድ ግልጽ ማንነት እንዳላቸው ሰሪዎች ጥቅሞቻቸውን በግልጽ ያውቃሉ ለማለት ያስቸግራል። ጥቅማቸውን በግልጽ የሚያስከብሩና ውስጣዊ መናብ ያላቸውን ተቋማት ስለገነቡ እንደ አደጉት ሀገራት ፖለቲካ ስርዓታቸው ውስጥ በግልጽ የሚታወቅና የሚገነባ ብሔራዊ ጥቅም አላቸው ለማለት አዳጋች ነው። ብሔራዊ ጥቅምን በመበየን ረገድ ከሀገራዊ ብሔርተኝነት ስሜት በራቀ መልኩ ጥቅማችንን የሚያስከብር መንገድ መከተል ይኖርብናል። ለዚህ አንጻራዊ ጥቅም ይልቅ ፍጹማዊ ጥቅምን ማስቀደም እጅግ አስፈላጊ ነው። አንጻራዊ ጥቅም ራስን ከተቀናቃኝ ጋር በማወዳደር የበለጠ ድርሻ ለመውሰድ የሚደረግ ጥረት ነው። ይህ ጥረት በመቀናቀን ላይ የተመሰረተ ቢሆንም ከጥቅም ይልቅ ጉዳትን በሚያስከትልም ሀገራት ጥቅማቸውን እያስከበሩ እንደሆነ እንዲሰማቸው ያደርጋል። ፍጹማዊ ጥቅም በአንጻሩ ከእልህና ከመቀናቀን የሚመጣን ጉዳት ብሔራዊ ጥቅም ብሎ ከመጥራት ይልቅ ብሔራዊ ጥቅምን በትክክል የሚያስከብርና የዜጎችን ሕይወት የሚቀይር መንገድ መከተል ነው። ጥቅሙ የሚያመዝነው ከተቀናቃኛችን የበለጠ ድርሻ በማግኘት ሳይሆን ከሚያስፈልገን ላይ ምን ያህሉን አግኝተናል በሚል ይሆናል። አዳጊ ሀገራት በተለይም እርስ በርስ በሚኖራቸው የጉርብትና ግንኙነት ውስጥ ይህንን ፍጹማዊ ጥቅም ለመበየንና እሱን ለማሳካት መትጋት ይጠቅምባቸዋል። አዳጊ ሀገራት ነቅተን ልናስወግደው የሚገባ አንዱ ችግር ሊቃውንት የሆብስ ወጥመድ የሚሉትን ሁኔታ ነው። የሆብስ ወጥመድ ማለት አንዱ አንዱን እየፈራና ቂምቂምን እየወለደ ያለ በቂ ምክንያት ለግጭትና ለደም መፋሰስ አዙሪት መዳረግ ማለት ነው። ይህን አዙሪት ለበለጠ ይህን አዙሪት ለመበጠስ ደግሞ ፍጹማዊ ጥቅምን ማስላትና ለግንኙነት ቅድሚያ መስጠት አስፈላጊ ነው። ለግጭቶቹ መነሻ የሆነው ነገር ተረቶች ግጭቶችን የሚያስቀጥላቸውን የጥቅም ሁኔታ ሳይሆን የግንኙነትን ብልሹነት ከሆነ ስለ ጥቅሙ ማውራትን ጋብ አድርጎ ግንኙነትን ማደስ ያስፈልጋል። ይህም ከፍተኛ ተነሳሽነትን በሚፈልገው የመደመር እሴት ላይ የሚመሰረት ይሆናል። ግንኙነትን ለመቀየር አንድ ወገን ኃላፊነቱን ወስዶ በተነሳሽነት ካልተራመደ በስተቀር የሆብስ ወጥመድ ውስጥ እንደ እንደተሰነቀሩ መቅረት የማይቀረዳ ይሆናል። ብሔራዊ ጥቅማችንን የማናስከብረው መጀመሪያ በብያኔው ላይ የተግባባን ስንመጣ ነው ሲባል አስቀድሞው የተነበዩ ብሔራዊ ጥቅሞቻችን የሉም ማለት ማን አይደለም የሉም ማለት ግን አይደለም። ብሔራዊ ጥቅሞቻችን በእኛ መግባባት ብቻ የሚበየኑ ሳይሆኑ ከሌሎች ሀገራት ጋር በምናደርገው ንግግር ውስጥ ቅርጽና ትርጓሜ እየያዙ የሚመጡ ናቸው ማለታችን ነው። ይህም ብሔራዊ ጥቅም ለንግግር መሰናክል የሚሆንበትና ለኃይል ፖለቲካ መንገድ የሚከፍተውን የግትርነት ተፈጥሮን መቀየር አለበት ከሚል ሀሳብ የሚነሳ ነው። የእውናዊነት አቀንቃኞች ቋሚ ወዳጅና ቋሚ ጠላት የለም በሚሉት አባባል ውስጥ ቋሚ ፈራጅን ማስወገድ የሚለውን ሀሳብ የምንቀበለው ቢሆንም ሀሳቡ በአንድ በኩል ወዳጅና ጠላት የሚል ደልዳይ አስተሳሰብ የተጠናወተው በሌላ በኩል ደግሞ ወላዋይነትና ክህደትን የውጭ ግንኙነት ፍልስፍና አድርጎ የሚመለከት በመሆኑ ከመደመር ጋር የሚጣረስ ነው። ወዳጅና ጠላት የሚለው ፈርጅ ከጅምሩ ግንኙነት በፈርጅ ላይ የሚመሰረትና በመሰረቱ ምንም ከእውነታ ጋር የተጣላ አስተሳሰብ ነው። ከማንኛውም ሀገር ጋር የምናደርገውን ግንኙነት በጥቅሉ የወዳጅና የጠላት ብሎ መፈረጅ ለንግግርና ግንኙነት እያስተካከሉ ለመሄድ በር የሚዘጋ አመለካከት ነው። ስለዚህም በውጭ ግንኙነታችን ውስጥ ቋሚ ወዳጅና ቋሚ ጠላት የለም ከሚለው መርህ ይልቅ ወዳጅና ጠላት ብሎ ነገር የለም የሚል መርህ የምንከተል ይሆናል። በመደመር አጠቃላይ የውጭ ግንኙነት መርሆች ላይ በመመስረት ኢትዮጵያ በቀጣይ ጊዜያት በውጭ ግንኙነቷ ላይም የነበረውን ከማስቀጠል በተጨማሪ ጉድለት የታየባቸውና ልታተኩርባቸው የሚገቧት ጉዳዮች አሉ። በዚህም መሰረት የውጭ ግንኙነቶቻችንን ሊያተኩሩባቸው የሚገቡ ዋና ዋና ጉዳዮች ጎረቤት ሀገራትን ማስቀደምና ብሔራዊ ክብርን ከፍ ማድረግ ናቸው።